አካል ይሄ በሰውነታችን ላይ ያለ እጅ ይሁን እግር ይሁን አይን ይሁን ጆሮ ይሁን ምን ይሁን ምን ይሁን ጎዶሎነት ትልቅ ችግር አይደለም። ትልቅ ችግር አይደለም። ትልቁ ችግር ወይ ደግሞ እውነተኛው ችግር የልብ ችግር ነው። ልብ ጎዶሎ ከሆነ ነው። ልባችን ጎዶሎ ከሆነ ነው። ልባችን አንካሳ ከሆነ ነው። ልባችን የጠፋ ከሆነ ነው። ልባችን የታወረ ከሆነ ነው ልባችን የማይሰማ ከሆነ ነው። ልባችን ሐቅን የማይከተል ከሆነ ነውና እችን ልብ እናክማት። ያ ረቢ ያ አላህ ልባችንን ካነጻህላቸው ካስተካክልላቸው ካስተካከልክላቸው መካከል አድርገን ያ ረብ ልዓለሚን። ስንቱ ስንቱ ስንቱ ከድሮ ዘመን ጀምሮ አካለ ጎዶሎ አንካሳ ይሆናል። ኦኬ እግር አልባ ይሆናል። እግር አልባ ኦኬ። ነገር ግን ይሄ እግር አልባ ስንት ደረጃ ይደረሳል። ችግሩ እግር ማጣት አይደለም፣ እጅ ማጣት አይደለም፣ ዓይን ማጣት አይደለም። ልብ በሉ ይሄን አባባል በምሳሌ ነው የምሰጣችሁ። ከበምታውቁት እንውሰድ፣ አብዱላህ ኢብኑ ሐራም

ምን አይነት እድልኝነት ነው! ውሰዱ ሌላ ምሳሌ እሺ። እሱ እግሩ ነው፣ አይኑስ? ለምሳሌ አብድላህ እብኒ ኡም መክቱም፣ አብዲላህ እብኒ ኡም መክቱም የሚባለው ሰሓቢ፣ ያ በአይኑ የማያይ ሰሓቢ፣ ነገር ግን ልቡ ሁሉን ነገር የሚያይ ሰሓቢ ናም። ልቡ ሁሉን ነገር ነው የሚያዩ። ልብ በሉ አካለ ጎደሎነት ችግር አይደለም ትልቅ ችግር አይደለም፣ ያልንበት አለ አዎ የሚያውክህ ነገር አለ የሚያጎድልብህ ነገር አለ። ሁሉ ነገር እንደፈለግከው ላይ ሆን ይችላል። ነገር ግን ልብህ ጠንካራ ከሆነ ልብህ በአላህ ያመነ ከሆነ ልብህ ወደ አላህ የተጠጋ ከሆነ ነገሮች ሁሉ እየገሩ እየገሩ እየተስተካከሉ ይሄዳል። ነቢይ ሰለላሁ ዐለይሂ ወሰለም ጋ መጣና አንቱ የአላህ መልእክተኛ ሆይ ወደ መስጅድ የሚያመጣኝም ሰው የለም፣ መንገዴም ደግሞ አደገኛ ነገሮች አሉበት እቤት የልስክድ ሲላቸው፣ አዛን ትሰማለ አሉት። አዎ አለ። ፈአጅብ አሉት፣ እናና ስገድ። ከኛ ጋር መጥቶ ይሰግድ ነበር። እንደውም ተመልከቱ መጠየቁ ራሱ ትልቅ ነገር ነው። ምክንያቱም ሸሪዓዊ ያ ሸሪዓ ለእኛም ለሌሎችም ሸሪዓ ሆኗልና። ታዲያ ስንቱ ነው አይኖች እያሉት እግሮች እያሉት እቤቱ እየሰገደ ያለ መስጅድም አይመጣ የመስጅድ ጎረቤት ሆኑ አዛን እየሰማ ስንቱ የማይመጣ አለ። ተጠንቀቅ ተጠንቀቂ። ስንቱ ስንቱ ሙሉ ጤንነት እያለው ሰላቱን የማይሰገድ አለ። ተጠንቀቅ ተጠንቀቂ። ሰላቱን አስተካክሎ ሱና ሰላት ራሱ ይሰስታል። ራሱ በራሰ ላይ ነው የምሰስተው። ራስን እየከለከልክ ነው ደግን ነገር። ተጠንቀቅ። እናም ነገሩ አብድላህ ብንኡም መክቱም ነብያችን ሰለላሁ ዐለይሂ ወሰለም በሚገርማችሁ መልኩ ተመልከቱ። አይነ ስውር ነው አያይም። እኛ በሲር የምንለው አይነ በሲር ነው። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም የኢማኑን ጥንካሬ ስለተረዱ አንዳንዴ ነቢዩ ሰለላሁ ዐለይሂ ወሰለም ለዘመቻ ከወጡ በምትካቸው የሚተኩት እሱን አብድላህ ብን ኡም መክቱም ሙአዚን ከመሆኑን በላይ ተመልከቱ። አያችሁ ስንት ደረጃ እንደተደረሰ የት ደረጃ እንደደረሰ አያችሁ። ችግሩ የልብ ችግር እንጂ የልብ ጉድለት ችግር እንጂ የአካል ጉድለት ብዙ ችግር የለውም የተባለበት ምክንያት ነው። ስለዚህ እችን ልብ እናክማት፣ ሁሌ እናክማት፣ እናስተካክላት፣ እንጣርላት። አዎ የአካል ጉድለት ችግሩ ትልቁ ችግር እሱ አይደለም። ትልቁ ችግር የልብ ችግር ነው። ለዚህ ሲባል መጠንቀቅ ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም

ወአዑዙ ቢከ ምን ገለበት ደይን ወቀህር ሪጃል እያሉ ድዋ ያደርጉ ነበር። ሰላዋቱ ረቢ ወሰላሙ አለይህ ምን አልዓጅዝ ወልከሰል፣ ከስንፍና ነገሮችን ማድረግ ከመሳነብ፣ ወደ ኋላ ከመጓተት አላህን ስብሓን ወተዓላ በሱ ተአውዝ ያደርጋሉ። አዎ፣ አንዱ ማከሚያዋ፣ ልብን የምናከምበት አንዱ ይሄ ነው ማለት ነው። ሱና ሰላት መስገድ እንዴት ያቅትሃል? ሊያቅት አይገባም። ሁለት ከበዛ ካረዘም ከአምስት ደቂቃ በመካከለኛው ከሰገድክ፣ ሁለት ደቂቃ ተኩል ትበቃለች። ተመልከት ነቢ ሰለላሁ አለይሂ ወሰለም አስራ ሁለት ረከአ አስራ ሁለት ረከአ በቀንና በሊት የሰገደ ሰው በጀነት ውስጥ ቤት ይሰራለታል አሉ። አስራ ሁለት ረከአ

ከዙሁር በፊት አራት ረከዓ ሁለት ሱና ማለት ነው። ከዙሁር በኋላ ሁለት ረከዓ አንድ ሱና፣ ከመግሪብ በኋላ አንድ ሱና ሁለት ረከዓ፣ ከኢሻ በኋላ ሁለት ረከዓ አንድ ሱና፣ አስራ ሁለት ረከዓ ማለት እችውን። እንዴት ጀነት ውስጥ ቤት ታጣለህ በስንፍና ምክንያት? ትወጥተ እኮ አንዳንዱ እኮ ከመስጂድ ወጥቶ ምንድን ነው የሚያረገው ያወራል። ሲያወራ ታገኘዋለህ። ቆሞ። ጎበዝ የአላህ ባሮች ሱናቸውን ሰግደው፣ አላህን ለምነው፣ ተረጋግተው በተረጋጋ አንደበት

ምን ብሎ ምን ብሎ ይምላል ልብ አብድላህ ብን ኡሚ መክቱም አይነስውር ነው ብለናል። ነገር ግን በቃድስያ ጦርነት ነቢ ስለ ላ ሰለም ሞተው ካለፉ በኋላ በዑመር ዘመን ረዲ ላሁ አንሁ ወአርዳ በዚያ በቃድስያ ታሪኩን የማታቁ የቃድስያን ጦርነት ወይ ደሞ ዘመቻ ፕሊስ አደራችሁና ስሙት። በዩቲዩብ ላይ ታገኛላችሁ በጽሁፍ ታገኛላችሁ። አድምጡ። ትልቅ ታሪክ የተሰራበት የቃድስያ ታሪክ፣ ብዙ ታሪኮች ብዙ ሰቦች ታሪክ ያለበት። ምን ይላል? አነስ ብን ማልክ ይምላል፣ በቃድስያ ጦርነት የሙስሊሞችን ባንዲራ ይዞ አንግቦ ሲታገል አይቼዋለሁ አለ። ላኢላሃ ኢለላህ። አይን መታወር አይደለም ችግሩ፣ የልብ መታወር ነው። ነስአሉላህ አልዓፊያ። አላህ ልባችንን አያውረን። ስለዚህ እችን ልብ ሁሌም እንንከባከባት ልባችንን ጥንቃቄ እናደርግለት። ልባችንን ሁሌም ቤታችንን እንደምንጠርግ ሁሉ እንጥረገው። ልብሳችንን እንደምናጸዳ፣ ሰውነታችንን እንደምናጸዳ፣ ጥርሳችንን አፋችንን እንደምናጸዳ እናጽዳ። ወደ አላህ ነይ እንበላት። ና አላህን ስብሓን ተዓላ ስማ፣ ነቢይን ሰለላ ሰለም ተከተል እንበልና ልባችንን እንንከባከብ። ችግሩ ጉዳዩ እሱ ነው። ምን አሉ ወኢዛ ካነቲ ኢንፉሱ ኪባረን ተኢበ

የላይኛውን የጀነት ይሁን የዱንያን ይሁን ትልቁን ውጤት የፈለገ ናዕም ይደክማል። በዚች ዱኒያ ናዕም ተመልከቱ። ዑለማዎች ዑለማዎች የሆኑት ዝም ብለው ቁጭ ብለው ነው ወይስ ሌት ተቀንቀርተው ነው? ዶክተሮች ዶክተር የሆኑት ዝም ብለው ከመሬት ተነስተው ነው ተሳንፈው ነው አይደለም። መሐንዲሶች መሐንዲስ የሆኑት ሳይንቲስቶች ሳይንቲስቶች የሆኑት ከየት የመጣ ነው? በጥረት ነው፣ በልፋት ነው። አው ይሄ ሰውነት መድከሙ ከልብ መድከም ጋር ፈጽሞ አይገናኝም። ልብ ጠንካራ ከሆነ ሰውነት ምንም አይመስለው። ስለዚህ ሰውነታችንን አንራራለት፣ ምክንያቱም የውመል ቂያማ ጀነትና ጀሃነም ስላለ፣ የዚያን ቀን ደስቲያ፣ የዚያን ቀን እረፍት እንፈልግለት። ናም ይሄ ነው ከኛ የሚጠበቀው እናም እነዛ ትላልቅ ቦታ የደረሱት ሰውነታቸውን አድክመዋል ለምን ጎላቸው ጥንስሳቸው እቅዳቸው የላይኛውና ከፍተኛውን ቦታ ነው የሚፈልጉት ዝቃጭ አይደለም ዝቅተኛውና የታችኛውን አይደለም ሀታ ምን አሉ ነቢይ ሰለላሁ ዓለይሂ ወዓላ አሊሂ ወሰለም ኢዛ ሰአልቱሙ ላህ

ልቦች እንዲ ተላለቆች መሆኑን ነው ያለባችሁ። ያ ረቢ እንደዛ አይነት ልብ ስጠን ያ ረቢ፣ እንደዛ ወፍቀን ያ ሀዩ ያ ቀዩ ሚያዱ ልጀላል ልክራም። ይሄ ነገር ደግሞ ትዕግስት ይፈልጋል። ወስቢር ወማ ሰበሩከ ኢላ ቢላ ናም። ትዕግስት ይፈልጋል፣ ትዕግስት ያስፈልገዋል። ምርጥ ጓደኛ ያስፈልጋል፣ ተራ ጓደኛ አይደለም። ጠንካራ ሀሳቡ ከፍ ያለ ትልቅ የሆነ አስተሳሰቡ፣ ስራው ባህሪው ሀታ በኢባዳው ላይ ጠንካራ የሆነ ጓደኛ ካለህ፣ አሳሂብ ሳሂብ ይላሉ አረቦች። ጓደኛ ይስባል ይወስዳል ወደ ራሱ። አንተም እንደዛ አይነት ጓደኛ ሊኖር ይገባል። አላህ እኔንም እናንተን የሚወፈቀን ልቦቻችንን ከፍ ከፍ ከሚያደርጉ ከፍ ከፍ ያሉ ስራዎችን ለመስራት ከሚጥሩና ከሚግሩ መካከል ያድርገን። ያረበል አለሚን ዛኩም ላ ረ ባረከ ላ ፊኩም ሀዛ ወላሁ አለም